ሆስፒታል ብቻ ሳይሆን ከአዲስ አበባ ውልቅ፣ ምን ለካሱም አለ። ምን ነው አንቺ፣ ወደ ደሴ መመለስ ፍላጎት የለሽም? ደሴ በጣም ናፍቀኛለች። ግን ደሞ ወደ ደሴ የመመለስ ፍላጎት የለሽም መሰለኝ። እንደዛ ሳይሆን አባ፣ አዲስ አበባ በጣም የምትወደድ ከተማ ናት አንዬ። ከአዲስ አበባ ደግሞ ምን ይወደዳል እንዴ? ከተማዋ ናት አባ፣ ደግሞ ህዝቦቿ በጣም ፍቅር ናቸው። ኧረ ተይ ልጄ እንደው በፍቅር ከወሎ ህዝብም ይበልጣል? ቢሆንም አባ ጸጋዬ ገብረ መድህን ምን አለ መሰለሽ፣ ዓለም ሲሰለጥን ወሎን ይመስላል ብሏል። ታዲያ ወደ ሰለጠነው ህዝብ ብንመለስ አይሻልም? እሱማ ትክክል ነው አባዬ። ለማንኛውም ነው ይስራል ቶሎ እመለሳለሁ። ያንቺን መመለስ እንኳን ተይው። ቶሎ እመለሳለሁ ብለሽ ትሄጂና በዛው ጥፍት ብለሽ ነው የምትቀሪ ምን ላድርግ ብለህ ነው አባ፣ ያንተን የህክምና ውጪ የቻለችው እኮ አሰሬናል እሷን እንዳይከፋት ክፋት ብዬ እኮ ነው። እንደው ያንን ሁሉ ገንዘብ ከቻለች ለአንቺ ጉልበት ሰስታ ነው አባዬ። እሷ ምንም ባትናገረኝም እኔ ግን መቅረት የለብኝም። ካልሽ በቃ ይሁን ሂጅ። እሺ አባ። ደግሞ ከአሁን ነው አሴር የሚመጣው እዚህ ሀገር። እሱን ባይጥልልኝ ምን እንደምሆን የፈጠረኝ ብቻ ነው የሚያውቀው። አባ፣ እያንተን ከሚከፋማ በቃ አልሄድም። ምንም ቢሆን እኮ ከአንተ የሚበልጥብኝ የለም እኔ ኮንዶ አሴር እዚህ ችኩር ምት እያለ ሲውሉ አሳዝኖኝ እንጂ አንቺ መስራት እንዳለብሽ ጠፍቶኝ አይደለም። እሱማ ይገባኛል አባዬ። ዛሬ ቶሎ ነው የምመጣው። እሺ፣ እሺ። ሰላም ወይል። ሰላም ወልልኝ አባ። አሚን ሰላም ወይ። ሰላም ጤና ይስጥልኝ። ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሀረግ እና ላይ ድራማ አልማዝና አልማዝና እርግቤ፣ ለምንድን ነው የተጠማመዱት? እርግቤን ማለትና ሃና ለምንድን ነው የተጠማመዱት? ምንድን ነው ምክንያታችሁ? ሃና ልጄ እናቴንሽ በማለት ስምሽ ማነው እያለቻት ነው። አልማዝ ደግሞ እርግቤን ለምንድ ነው ከብዙ ነገር ውስጥ ነው ያወጣሽ፣ እዚህ ቤት ለመኖር አትፈልጊም ወይ? ለምንድነው ነው ቀልጣፋ የማቶኝው? ለምንድን ነው የምታስነቂው ራስሽን? ለምንድነው ሰው እንዲነቃብሽ የምታረጊው ብላ። ለምንድን ነው እንደዚህ የምትመናጫጭቃት ማለት ነው? ማነች እሷ የምትመናጫ ጭቃት? አልማዝ እርግቤ ማለት ነው። እንደገና ደግሞ ማለትም ሀናን ለምንድን ነው እንደዚህ ያረገቻት? ለምንድን ነው እንደዚህ የተቀያየረችባት? የምርመራው ውጤትም ቢታይም ከእንግዲህ በኋላስ እንዴት አርግታ ነው ሀናን እንደ ልጇ የምታያት ነው አሳሳቢው ነገር ማለት ማለት ነው ማለት ሀናም በጣም እንደምትወዳት እና እንደምታከብራት በስራውም ሁላችሁም እንደምታዩት ነው። አሁን ደግሞ ምክንያቱ ምንድን ነው? ሁለቱም ልጃቸው ቢሆኑስ ምን ታደርጋለች ነው። እዚህ ጋር እንግዲህ የምርመራ ውጤት ትናንትና ሄዷል። ትናንትና ሄዶ ተመርምሯል። አባት እንግዲህ አባት ነው። ልጁ እንደሆነ ሁሉ ነገሩ ይነግረዋል። እሷስ በስተመጨረሻ ላይ ምን ትሆን? አሁን ደግሞ ተመልሳ ማለት ወይዘሮ ማለት ተመልሳ ለሰላሚና፣ እኔና አባትሽ ከእንግዲህ በኋላ አብረን የምንኖር አይመስልንም። ከእንግዲህ በኋላ ከአባትሽ ጋራ መገናኘት አልችልምም አልፈልግምም፣ ብላ በጣም እያስተላለፍ እየነገረቻት ነው። ሀና ደግሞ ማነች ሰላሜና ደግሞ በጣም ችግራቸው ምን እንደሆነ እናትና አባቴ አልገባኝም ብላ በጣም ቆማ ራሷን እያዳመጠች ነው። መላሴ ደግሞ መላሴና ምላሴና ሀና በጣም እንደሚወደዱ መላሴ ሀናን በጣም እንደሚወዳት ሰላምና፣ ልጆቼ ሁሉ ማለት ከዚህ ሁሉ መልስ ስታጣ እኔ ሀና ሰራተኛ ይነችና መላሴና ሰላሜ እየንፈርቼ ነው እንጂ ሀና ልጄ አይደለችም ሰራተኛ አይነች እያለችና ስራሽን በአግባቡ ስሪ፣ ስራሽን አክብረሽ በጊዜ ግቢ፣ በጊዜ ውጪ ብላ በጣም እየመነጫጨቀጭ ነው። ይሄ ነገርስ ጥሩ ነው ወይ? እንደዚህ ንግግር እንደዚህ አይነት ንግግር መናገርስ ጥሩ ነው ወይ? ስለዚህ እንግዲህ፣ ሰላም ሰላም፣ ውድ ተመልካች። ሀናም እንግዲህ ያሳስባት የነሱ የሰዎቹ ልጅ እኮ ለመላሴ ለጆሮ ሀናም ደግሞ መቼም ጆሮን ነው የምታመካክረውና ጆሮን ስታመካክረው የእነሱ ልጅ የሰዎቹ ልጅ ከሆንኩ አባዬን እንዴት አረገዋለው? ነው ሀና ደግሞ በጣም ይሄ የጫናቃት ያለው ሆኖትም ያስጨነቃታል። እንግዲህ ያሳደጋት አባዬ የምትለው ሰውየውም እንግዲህ ያሳዝናል፣ እሷም ታሳዝናለች። አስቀድማ አስባለች ማለት ነው ውድ ተመልካች። እንግዲህ ይሄንን ቪዲዮ ላይክ ላይክ አድርጉ። መቼም ቻናል ምን እንደሆነ አላቅም። ከፍ ማለት ምብ ያለ ደግሞ ሶስት አራት ቪዲዮ ላይ በጣም እይታው ያነሰ ነውና ግን ዲሌ ታራርገው ጥሩ አይደለም ብዬ ነው አውቄ የተውኩት። እንግዲህ ውድ ተመልካች እና እዚህ ጋም እየተዝናናችሁ ዘና ፈታ እያላችሁ መዝናናት የምትፈልጉ ወደ እኔ ቤት ጎራ ማለትም ትችላላችሁ እና እንግዲህ ምላሴ ደግሞ እችን ከዚህ ከፊትሽ ነው ወደዚያ ወር ውሪያት የማሽቀነጥራት እንዴት እንዴት አባቷ ነው የሚያደርጋት ብሎ መላሴ ደግሞ ከሃና ጋራ እንግዲህ ሆስፒታል ቁጭ ብለው ስለሷ ያው አንድ ሁለት በሚሉበት ሰዓት እሷ ደግሞ ልጅቶ በጣም ፈጣነች እና ሰማች። ከሰማች በኋላ እንዴት እንደዚህ ታሞኛላችሁ ከሱ ጋራ ነው እንዴ ደግሞ ባልሽ ደግሞ ምን ይመስላል ስትላት እንግዲህ ባሌን ይሄንንም ደግሞ ልትሰርቂኝ ነው ወይ እያለች ነው ሀና እንግዲህ በፊት አትናገርም አሁን እሳት እየጎረሰች ነው ሀና በግድ እንግዲህ ምላሷን እያወጣች ነው ይሄንንም እንደ ታሪኬ ልት ወስጂ ብኝ ነው ወይ እያለቻት ነው። አለ እያለቻት ነው። እንግዲህ ውድ ተመልካች ያው ቢሆንም ሀና መናገር ግዴታ አለባት። እንግዲህ ሁለታቸው ተፈራርቷል። ምን እንደሆነ አናቅም። እንግዲህ ውጤት ምርመራዋ ላይ ሁላችንም እንግዲህ በጉጉት እየጠበቅ ነው። ድራማ ነው። የሀና አባት ደግሞ ሀናን ያሳደጋት አባት ደግሞ ከዚህ ሆስፒታል ወጥቼ ከዚህ ሆስፒታል ድኜ እኔ ወደ ነበርኩበት አገሬ በተመለስኩ፣ በጣም እያሳሰበኝ ነው። እንደውም ከዚህ ሆስፒታል ወጥቼ ወደ አገሬ መሄድ እፈልጋለው፣ ወደ አገሬ ደሴ እያለ ነው እንግዲህ ውድ ተመልካች ሁል ሆስፒታል ውስጥና አዲስ አበባ ኑሮ ውስጥ መኖር ያሃና አባትም በጣም እንደ ደከመው እና እንግዲህ መቼም አባት ነውና ያሳደጋትን ልጅ እንግዲህ ሊጠረጠራትም ይችላል። እሷም የሰዎቹ ልጅ ከሆንክ እንዴት አረገዋለው አባዬን በማለት እንግዲህ ልብ የሚነካ ንግግር ነው የተናገረችው። በነገራችን ላይ ያሳደገ ሰው በጣም ውለታ አለው። ያሳደገ ሰው እንግዲህ በጣም ከባድ ነው። እንደኔም ከሆነ ስላየሁት ያየው ሰው ብቻ ነው የሚያውቀው እንጂ ሌሎቹ ዝም ብሎ መጋፈጥ ይችላሉ። እና እንግዲህ ወደ ደሴ ወደ ሃገሬ መሄድ ነው ምፈልገው ትላለቀ። እንዴ አባዬ እሷ ስትለው እንግዲህ ሀው ምን ነው፣ አንቺ መሄድ አትፈልግም? እንደ ስላት እንግዲህ ጋሼ አይ ምንም ችግር የለውም እኔ መሄድ እኔም እሄዳለሁ ብላ በቃ ትንሽ ያው እንግዲህ የሚያሳስበት ነገር ስላለ ይሳካል ወይ አይሳካም ወይ በሚለው ሁኔታ ማለት ነውና እና አንዳንድ ነገሮች ሀናን በጣም እያሳሰበ ነው። መላሴ ደግሞ እንዴት ለሷ ብለሽ ትመረመሪያለሽ? እንዴት በቃ ልጃቸው ነኝ ካልሽ ልጃቸው ነው፣ ምን ሆነሽ ነው እያለት ነው እንግዲህ። መላሴ መላሴ ምን ማለት ነው? ለምንድን ነው በቃ ልጃቸው ከሆንሽ ልጃቸው ነው እያለ ነው መላሴ መቼም ታቁት አላችሁ ጣጣ የለውም፣ አይደለ እንዴ ውድ ተመልካች። ስለዚህ እሱ በስርቆትም በንግግርም በጨዋታም ዘናፈታ ለማድረግም ሰው ምንም ጣጣ የለውም ምላሴ እንደምታቁት ማለት ነው። እና ለምንድን ነው የእነሱ ልጅ ነን ብለሽ አይምሮሽን ካሳማንሽ በኋላ አይምሮሽ ካወቀ እነሱስ አንቺን የማይቀበሉበት ምክንያት ምንድን ነው? እና ነው ከእሷ ጋራ ደግሞ የሚያንጓትቱሽ እንደማለት ነው መሰለኝ። እና እንግዲህ ውድ ተመልካች ነገሮቹ እንግዲህ ትንሽ ሰፋም ጠበብም ያው የሚያሳስብም እየሆነ ነው። እኛም እንግዲህ ድራማው ቤት ገባ ቤት ወጣ እንዴት ነው አስተማሪም ነገር ስለሆነ ለምሳሌ ቤተሰብ የራሳን ሰዎች በመላለብ ላይ እንግዲህ ትንሽ እልችነ ዶናሯን አገኝተን ቤተሰብም የሸሸን ህዝብ ስላለ ማለት ነው እና ወላጅነቱንም የጣላ ህዝብ እስካለ ድረስ በዚሁ እንግዲህ ነገሩ ፎቀቅ ፎቀቅ ፎቀቅ እያለ ድራማው ያስተምራል ብለን እያሰብን ነው ማለት ነው እና ቪዲዮ ላይክ እያደረጋችሁ ሐሳባችሁን ብትሰጡና የእኛንም ሐሳብ እንግዲህ ብትረዱን በቻልንበት አቅምና ጊዜ ስናገኝ ለማስተላለፍ እንሞክራለን ማለት ነው እና እና እንግዲህ ውድ የምትወደዱም የምትከበሩም ነገሩ ኬት እንደዚህ ነው። ወዝ ወዝ ያደረጋል። እንግዲህ በዚህ ቪዲዮም እየተዝናናችሁ ወዝ ወዝም እያላችሁም ማስተናገድ ትችላላችሁ ማለት በዚህ ጎራ ብዬ ሳለ እናውራ፣ ችግር የለውም አሴር። ግን ሚስጥር መደበቅ የምትችል ከሆነ ነው የምነግርህ። ምነው ይሄን ያህል ከባድ ነገር ነው እንደምትነግሪኝ? እኔ እንጃ ብቻ ግን ለማንም እንድትናገር አልፈልግም በተለይ ደግሞ ለአባዬ ለፋዘር ካልተናገርኩኝ ምኑ ኖር የሆነ ታዲያ ለፋዘር አለመንገድ አልችልም እንደሱ ከሆነ ይቅር በቃ አልናገርም አረስ ቀልድሽ ነው እባክሽ አሴር ወይሃና ቤተሰቦቼን እኮ አገኘዋቸው እንዴ የምን ቤተሰብ ከፋዘር ውጪ ቤተሰብ አለሽ እንዴ አባዬ ወላጅ አባቴ እንዳልሆነ ታውቃለህ አዎ ግን ነገሩ ትንሽ ግራ ስላጋባኝ ነው ወላጆቼን አገኘዋቸው ቆይ እንዴት ነገሩ እንዴት እንደሆነ አላውቅም። ብቻ ግን ያገኟቸው ይመስለኛል። ሀና፣ በእንቅልፍ ልብሽ አይደለም አይደል? አሴር፣ እውነቴን ነው። የእኔ ሙሉ ታሪክ የያዘች ልጅ የጠፋባትን ቤተሰብ አግኝታለች። ያ ማለት ደግሞ እኔ ልጃቸው ነኝ ማለት ነው። ቆይ እንዴት? አላውቅም። ልጅቷ የጠፋችባቸው ከአስራ ስድስት አመት በፊት አክሱም ነበር። አባዬም እኔን ያገኘኝ ከአስራ ስድስት አመት በፊት አክሱም ነው። ልጅቷ የያዘችው የልጅነት ፎቶ ደግሞ የኔ ነው። ቆይ እንዴት ነው ያገኘሻቸው? እሱ ታሪኩ ብዙ ነው። እና ሰዎቹ ልጃችሁ መሆንሽን አውቀዋል? እሱ ነው አሁን ላይ ችግር የሆነብኝ። እንዴት? ሌላ ልጅ ነኝ ብላ የመጣች ልጅ አለች። ሰዎቹ ደግሞ ከእኔ ይልቅ እሷን አምነዋታል። በቅርቡ ምርመራ ይደረጋል በሚለው ተስማምተናል። እንዴ! እንዴት ነው ነገሩ? እና በቃ እየሸኛኝ ሙሉ ታሪኩን እነግርሃለሁ። እሺ። እንዴ አባዬ እንዴት አደርሽ ልጄ? አለ። እንዴት አደርክ አለ። እንዴህ ወዴት ነው በሌሊት? ስፖርት ነዋ። ስፖርት ማለት ቆይ፣ በዚህ እድሜ ስፖርት በዚህ እድሜ ማለት ስፖርት እድሜ ይወስኗል? እንዴ እኔ የምን አውቃለሁ ብለህ ነው? ግን ዝም ብዬሽ ሳይሆን በአንተ እድሜ ብዙ ደስ የሚል አይመስለኝም። ጤባክ ነይ እልቅ አብረን ሄደን እንስራ። ምን ስፖርት ምን ነው? ኧረ በስመ አብ። በል ሆኦ፣ ይ የስፖርት ልብስ ልበሽና አብረን እንውጣ እኔ አልወጣም አባዬ። ታዲያ ከማን ጋር ነው የሚሰራው? ወንድምሽም እኮ የለም። እና ብቻውን ስራ። ቆይ ምን ችግር አለው? ስፖርት እኮ ብቻ ደስ አይልም። ሀና ትሰራለች እንዴ ምን ስፖርት? አዎ። ምንድን ነው የሚገርምሽ? በል በል። እሷ እንደዚህ አይነት ነገር አታቅም እንዴ? እና ቤቱ በሰነፍ የተሞላው በኛ። ቆይ ቆይ ቆይ፣ ለምን ግን ከማይ ጋር አሰሩ? ሰው ጥራ ቢሉት ራሱ መጣሉ ጭራሽ ከሷ ጋር